ሰላሙ አሌይኩም ወራህምቱላህ በረካቱ ያጅማ እንዴት ናችሁ ዛሬ ሁለት ዜናዎችን ይዤላችኋለሁኝ ሁለቱም የሚያሳዝኑ ናቸው እንግዲህ የመጀመሪያው ሀጅ ኦማር እንድሪስ ሙፍቲያችን ማለት ነው ወደ አኸራ ሄደዋል እላ ይዘንላቸው እና ሊላሂ ወኢና ኢለይሂ ራጂዑን ሁለተኛው ዜናዊ እንደገና የአክሱም ሙስሊሞች የዛሬ ዓመት አካባቢ እንግዲህ እንደምታስታውሱት ሂጃባት ለብሱም ተብለው ነበረ እንግዲህ በስተመጨረሻ ከትምህርታቸው ካስተጓጎሏቸው ከብዙ ብቂትና ፍጅት በኋላ ወደ ትምህርት ገበታቸው እንዲመለሱ ተፈቅዶላቸው ነበረ። አሁን ደግሞ ሙስሊም የሚባል በአክሱም ውስጥ አናይም፣ አክሱም የክርስቲያን ሀገር ብቻ ነች፣ አዛን መስማት አንፈልግም፣ ወደ ሳውዲ አረቢያ ወደ አረብ ሀገሮች ሄዱና ተቀላቀሉ፣ ሀገራችሁ አደለም እየተባሉ ይገኛሉ። በአክሱም ያለው ሙስሊሞች እነሱም እንግዲህ መንገድ ላይ የኢትዮጵያ ህዝብ ድረሱልን እያሉ ነው። እንግዲህ የኢትዮጵያ ህዝብ ሙስሊሙ ኡማ ድምጽ ሊሆናቸው ይገባል እላለሁኝ። ወደ ቪዲዮው እንሄድ። ኢና ሊላሂ ወኢና ኢለይህ ራጅዑን። ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ዱንያ ለቀው ሄደዋል። አላሁ ረቡል አዛ የሄዱበትን አገር

እርሳቸውንም ፍርዶ ስልዓላን በራህመቱ በእዝነቱ የወፍቃቸው ና ወ ሊላሂ ወኢና ኢለይሂ ራጅዑን የአላህ ነን ወደ አላህም ተመላሾች ነን። የሁላችን አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጅ ዑመር እድሪስ ወደ አኸራ ሂደዋል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጅ ዑመር እድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይተው ወደ አኸራ ሂደዋል። ህልፈታቸው የመላ ሀገራችን ህዝብ ሀዘን ነው። እነኚህ ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓት ቀብራቸው በመንግስት ደረጃ ኢስላሚክ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርበታል። ሀገራችን አገራችን ታላቅ አባት አጥታለች። ሀዘናችን መሪር ቢሆንም የአላህ ውሳኔ ከመቀበል ውጪ አማራጭ የለንም። አላሁ ተዓላ መልካም አበርኩታቸውን ይቀበላቸው፣ ምህረቱን ይለግሳቸው። ጀነተል ፍርደውስንም ምንዳቸውን አላህ ያርግላቸው። ያረብል ዓለሚን። ኢና ሊላሂ ወኢና ኢለይሂ ራጅዑን የአላህ ነን ወደ አላህም ተመላሾች ነን። ሁላችሁም ዱዓ አድርጉላቸው። አላህ ይዘንላቸው። ማረፊያቸውን ጀነተል ፍርደውስ አላሁ ተዓላ ያድርግላቸው። አሚን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀጅ ኡመር እድሪስ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀድሞ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዚዳንት፣ ተቀዳሚ ሙፍቲ ሀጅ ኡመር እድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሀዘን መግለጫ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጅ ኡመር እድሪስ በማረፋቸው ሀዘን ተሰምቶኛል ብለዋል። ሙፍቲ ሀጅ ኡመር እድሪስ በአመራር ዘመናቸው የተለያዩ ወገኖችን ወደ አንድነት እንዲመጡና የእስልምና ጉዳዮችን ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉ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 ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት፣ ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። የበላይና የበታች የለም፣ አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለ ሥልጣን፣ ሀብታም፣ ቢሃ፣ እመምተኛ፣ ጤነኛ አላህ ዘንዳ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይሄን ተግባር ላይ እስታላዋል ድረስ መቶ ጊዜ ብንረፈልፍ መቶ ጊዜ ብናደርግ በሽም ይቆጠር ብናደርግ ፈጠር ጌታ አይሰማ ነው። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ሥራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ የአንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንዲ አላህ የሚያዝ ነው። በዚህ ነው እንዲ አላህ የሚያዝ ነው። ገና ተወደፊት የሚመጣላ የደቅ ነው ያሰበዋለ ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቀውን ስናየው ይመለስልኛል እንደሆን እኛ እንመለስ እኛ እንመለስ እኛን መከር አረዛ እንደ መሻይኮቻችን እንደ ቅድመ አባቶቻችን እንደ ዓለም የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸክስ ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱ ይመልሰዋል። አሪያ እንደው ብንረፈልፍ ይሆናል። እንደ ብንረፈልፍ አይሆንም። መመለስ አለብን። መሪውም የሚመለስ ከመሪው የሚመለስ።

እኛ ዱአችንን የማይሰማበት ምክንያት የለም። ተተመለስ አላህ አገራችን ሰላም ያርግልን ላለው የአክሱም ከተማ ሙስሊሞች ድምጻቸውን እያሰሙ ይገኛሉ። ዋ ኢስላማ! የአክሱም ከተማ ሙስሊሞች መላ የኢትዮጵያ ሕዝብን ድምጽ እንዲሆናቸው የይድረሱልኝ ተማጽኖን አቀረቡ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ አመት በላይ ከትምህርት ገበታ ውጭ ሆነው መቆየታቸው ይታወቃል። ታዲያ ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላን አደጋ መደቀኑ ተገልጿል። በዚሁ መሰረት በአሁኑ ሰዓት በአክሱም ሙስሊሞች ላይ ማስፈራሪያና ዛቻ እየደረሰባቸው መሆኑን ነው የተገለጸው። አክሱም ውስጥ በርካታ ስብሰባዎች ሲደረጉ የከረሙ መሆናቸውን የገለጹት መረጃዎች ስብሰባውን በዋናነት ሲያደርጉበት የነበሩበት ቦታ የአክሱም ከንቲባ ጽህፈት ቤት፣ የአክሱም ደህንነት ጽህፈት ቤት፣ የአክሱም መካከለኛው ዞን ጽህፈት ቤት መሆናቸው ተገልጿል። በእነዚህ ስብሰባዎች ላይ ከሙስሊም ውጭ ያሉ የቤተ እምነት ሰዎችም ታዛቢ ነን በሚል መገኘታቸው ታውቋል። ልብ በሉ ከሙስሊም ውጭ ያሉ የቤተ እምነት ታዛቢዎች ነን በሚል ስብሰባውን ሲካፈሉ ነበረ። ታዲያ በስብሰባዎቹ መካከል ለሙስሊሙ የተላለፉት መልእክቶች፣ መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልትሰግዱበት አይደለም። አዛን የሚባል ነገር መስማት አንፈልግም። ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን። ብትፈልጉ ወደ ሳዑዲ አረቢያ፣ ብትፈልጉ ወደ ሽረ መሄድ ትችላላችሁ። እናም ሀገሩን ለቃችሁ ውጡ። ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት። ይህንን የማትከተሉ ከሆነ አክሱም ጽዮን ከህግ በላይ እንጂ ከህግ በታች አይደለችም፣ የራሷ የሆነ ህግና ደንብ ያላት መሆኗን ልታውቁ ይገባን መባላቸው ተገልጿል። በተጨማሪ በ 1984 እንደደረሰው አይነት ጭፍጨፋ ሳይደርስባችሁ ለቃችሁ ሂዱልን የሚለው መልእክትም እንደሚገኝበት ነዋሪዎቹ ገልጸዋል። በዚህም ሳባ በሚመለከታቸው አካላት ፈጥነው እንዲደርሱ ተማጽኖ አቅርበዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን ወኢስላማ። ከዚህ በላይ እስልምና መደፈር የለም። ህንጻቸውን እያሰሙ ይገኛሉ። ድረሱልን እያሉ ነው። ከዚህ በላይ ምንድነው የሚታየው? ምንድነው የሚጠበቀው? መልሱን ለእናንተ ትቻለሁ።